ሰላም ሰላም እንዴት ናቸው? ውድ የዜና አርሰናል ተከታዮቻችን በሙሉ ዛሬም የተለያዩ የአርሰናል መረጃዎችን ይዘን መጥተናል። ቻናሉ አዲስ ነው፣ የእናንተን ድጋፍ ይፈልጋል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮን እስከ መጨረሻው ድረስ እንድትከታተሉን፣ እንዲሁም ደግሞ ላይክ እንድታደርጉን ስንል በትህትና እንጠይቃለን። የመጀመሪያ መረጃችን የምናደርገው ሞስኬራን ይመለከታል። ክርስቲያን ሞስኬራ በአርሰናል ስላለው ህይወት ተጠይቆ ነበረ። ክርስቲያን ሞስኬራ በአርሰናል ስላለው ሕይወት ሲናገር በክለቡና በከተማው እጅግ በጣም ደስተኛ ነኝ፣ አሁን ላይ ጥሩ ስሜት ይሰማኛል። አርቴታ ከመጀመሪያው ቅጽበት ጀምሮ ሲያናግረኝ ወደ አርሰናል ለመምጣት ጥርጣሬ አልነበረኝም። አርቴታ ልክ እንዳናገረኝ ነው የወሰንኩት። የማይታመን የተጫዋቾች ስብስብ አለን። በተጨማሪም እንድ ለምድ የረዱኝ ብዙ ስፓኒሽ ተናጋሪዎች በአርሰናል ውስጥ ይገኛሉ። ስፈርም እነሱ በተለየም ጋብርኤል ማጋለሽ እና ዊልያም ሳሊባ በዓለማችን ላይ ያሉ ሁለት ምርጥ ኮከቦች መጋፈጥ እንዳለብኝ አውቅ ነበር። ከእነሱ ጋር ተፎካክሬ ቦቴን ማስጠበቅ እንዳለብኝ አውቅ ነበር። ያንንም እያወቅ ለመፈረም ወስኛለሁ። በተቻለኝ መጠን እጅግ በጣም ጠንክሬ እየሰራሁ እገኛለሁ። አርሰናል እንደ ቡድንም ለእነሱን የሚፎካከር ተጫዋች ነበር የፈለገው። እኔም እዚህ ተገኝቻለሁ። እኔም ከእነሱ ጋር ለመፎካከር ዝግጁ ነኝ። ነገር ግን ከእነሱ ጋር እጅግ በጣም ጥሩ የሆነ ጥምረት አለን ወይም መግባባትን አለን። አሁን ላይ እጅግ በጣም ደስተኛ ነኝ በአርሰናል ቤት። ከተከላካዩም እንዲሁም ደግሞ ከበረኛውም ጋር እጅግ በጣም አሪፍ መግባባት አለኝ። እንዲሁም ደግሞ ከተለያዩ የቡድን አጋሮች ጋር እጅግ ጥሩ የሆነ መግባባትን ፈጥሬያለሁ። በቶሎም ተላምጃለሁ ብዬ አስብ ያለው በተለይም በአርሰናል ቤት ያሉ እጅግ በጣም በርካታ የስፓኒሽ ተናጋሪዎች አሉ። በተለይም በስፔን የማውቃቸው በርካታ ተጫዋቾች አሉ። እንደነ ዙቢሜንዲ የመሳሰሉ ተጫዋቾችን በስፔን ላሊጋ ተቃራኒ ሆኜ ገጥሜ አውቃለሁ። እንዲሁም ደግሞ በተመሳሳይ ሚካኤል ሜሪኖን በተመሳሳይ በላ ቡኑኖ ሆኜ ገጥሜ አውቃለሁ። ስለዚህም አሁን ላይ ከነሱ ጋር ለመላመድ እጅግ በጣም አይቸግረኝም። ሁላችንም አብዛኛው ማለት በምንቻል ሁኔታ ስፓኒሽ ተናጋሪዎችንን ከአሰልጣኙም ጀምሮ እንዲሁም ደግሞ ግብ ጠባቂውም እንዲሁም በመሀል ሜዳ ላይ ያሉ ተጫዋቾችም እስፓኒሽ ይናገራሉ። ያም ለእኔ እጅግ በጣም ይረዳኛል፣ ቶሎ እንድዋሃድም ረድቶኛል። አሁን ላይ በርካታ ድጋፍ ከአርሰናል ደጋፊዎች እየደረሰኝ እገኛለሁ። እኔም የእናንተን ድጋፍ በመመልከት ጠንክሬ በመስራት እናንተን ለማኩራት እጅግ በጣም እጥራለሁ። በዘንድሮ የውድድር ዘመን ከአርሰናል ጋር በመሆን አንድ ትልቅ ዋንጫን ለማንሳት እጅግ በጣም እንጥራለን። እኔ ያለኝን ሁሉ ለመስጠት ዝግጁ ነኝ፣ የሚለንም አስተያየት መስጠት ችሏል ክሪስቲያን ሞስኬራ። ቀጣዩ መረጃችን ደግሞ ቪክቶሪዮ ኮረሽን ይመለከታል። የቪክቶሪዮ ኮረሽ ወኪል የሆነው ጆናታን ቻልኪያ በዝውውሩ ላይ በተለየም ከስፖርቲንግ ሊዝበን ወደ አርሰናል በሚመጣበት ሰዓት ላይ እጅግ በጣም ጠንካራ ነበሩ፣ የስፖርቲንግ ሊዝበኖች ማለት ነው። ተጫዋቹን አለቅም እያሉ ነበሩ። እንዲሁም ደግሞ በዝውውሩ ላይ ማንቸስተር ዩናይትድ ጣልቃ ገብቶ ነበር። ስለዛ ጊዜ ምንትላለ ተብለው ተጠይቆ ነበር። የዮኮሬስ ወኪል ጆናታን ቻልኪያ ምንድን ነው እያለው? የቪክቶር ዮኮሬስ የቀድሞ ባለቤት ክለብ ስፖርቲንግ ሊዝበን ተጫዋቹን ለማንቸስተር ዩናይትድ መሸጥ እንደፈለጉ በዛን ሰዓት ላይ አውቅ ነበር። ምክንያቱም ደግሞ ከአርሰናል የበለጠ ክፍያ አቅርበው ነበረ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ብቻ አይደለም፣ ከወደ ሳውዲ አረቢያ ከፍተኛ የሆነ ገንዘብ ቀርበው ነበር። እኛ ግን ለጥቅማችን ቅድሚያ መስጠት አለብን። በተለይም የዮኮሬስ ዋነኛ ፍላጎትን ማሟላት ነበረብን። ምክንያቱም ደግሞ ቪክቶር ዮኮሬስ ሲፈልግ የነበረው ከሜዳ ውጭ ያለ ስኬት እንደነ ገንዘብ አይደለም፣ በሜዳ ውስጥ ያለ ስኬትን፣ ዋንጫን ማሸነፍን፣ እንዲሁም ደግሞ የተለያዩ ነገሮችን በሜዳ ላይ አቺቭመንቶችን ነበር የሚፈልገው። ስለዚህም እኛም የማንቸስተር ዩናይትድን ጥያቄ ወርቅ አድርገን እንዲሁም ደግሞ የሳውዲ አረቢያን ጥያቄ ወርቅ አድርገን በስፖርቲንግ ሊዝበኖች ላይ ከፍተኛ የሆነ ጫናን እያደረግን ነበር፣ የአርሰናልን ክፍያ እንዲቀበሉ በተለይም ቅናሽ አድርገው አርሰናል ዋጋ ስላስገቡ እሱን ዋጋ እንዲቀበሉ በስፖርቲንግ ሊዝበን ላይ ከፍተኛ የሆነ ጫናን እያደረግን ነበረ። ነገር ግን በስተ መጨረሻ ተጫዋቹ ወደ አርሰናል መቷል። በዛም ደስተኛ ነኝ። ነገር ግን በዛን ሰዓት ላይ በተለየም ማንቸስተር ዩናይትድ ጋር የስፖርቲንግ ሊዝበን ሰዎች ስምምነት ጨርሰው ስለነበረ እጅግ በጣም ከብዶን ነበረ። ነገር ግን ቪክቶሪዮ ኮሬስን በተደጋጋሚ በምጠይቅበት ሰዓት ላይ ወደ ማንቸስተር ዩናይትድ እና ወደ ሌላ ክለብ የማምራት ምንም አይነት ፍላጎት እንዳልነበረው ገልጾ ሶልኝ ነበረ እንዲሁም ደግሞ አርሰናል እና አርሰናልን ብቻ እንደሚመርጥ ነግሮኝ ነበረ። ስለዚህም ማንቸስተር ዩናይትድ ተደጋጋሚ የሆነ ጥያቄን ቢያቀርብም እኛ ግን ውርቅ እያደረግን ነበር። ነገር ግን ስፖርቲንግ ሊዝበኖች በእኛ ላይ ጫና ሊያደርጉ ፈልገው ነበር፣ ምክንያቱም ደግሞ ማንቸስተር ዩናይትድ ከፍተኛ ገንዘብን ስላቀረበላቸው ከነሱ ጋር ተስማምተው ነበር። ነገር ግን ቪክቶር ዮኮሬስ ጠንካራ በመሆኑ በአቋሙ በመጽናቱ አሁን ላይ ለትልቅ ክለብ ፈርሟል። በዛም እጅግ በጣም ደስተኛ ነኝ። የሚልንም አስተያየት መስጠት ይችሏል። እንግዲህ ቪክቶር ዮኮሬስ ወደ አርሰናል ይመጣል ተብሎ የክረምቱ የዝውውር መስኮት ከተከፈተ እስከሚዘጋ ድረስ ሲነሳ ነበረ። እንደም አርሰናል ተስፋ መቁረጥ በዮኬሬስ ጉዳይ ላይ ፊታቸውን ወደ ሴስኮ አዙሮ ነበር። ከዛ በኋላ ከሴሱ ጋር አንዳንድ ነገሮች ነበሩ፣ በተለይም አርቢ ላይፕዚግ ትንሽ ገንዘቦች ጨምር እንዲልለት ፈልገው ነበር። በዛ ምክንያት ተተወ እንጂ የሴስኮ ጉዳይ ከዛ በኋላ ወደ ቪክቶር ዮኬሬስ በድጋሚ ፊታቸውን አደረገው እንጂ አንድሬ በርታና ሚካኤል አርቴታ የቪክቶር ዮኮሬስ ዝውውር ተስፋ አስቆራጭ ነበር ማለት እንችላለን። በተለይም ዮኮሬስ ዮኮሬስ ሆኖ እንጂ ወደ አርሰናል የመጣው እንደ ክለቡና እንደ አርሰናል ገንዘብ አልከፍልም ባይነቱ ቢሆን ኖሮ እስካሁን ድረስ የተጫዋች ወደላ ክለብ አምሮ ነበር ወይ ደግሞ በስፖርቲንግ ሲፒ እንመለከተው ነበረ እጅግ በጣም ይቆጨን ነበር ብዬ አስባለሁ። ምክንያቱም ደግሞ አሁን ላይ በገበያው ላይ እንደዚህ አይነት ጥራት ያለው ተጫዋች የለም። ከአርሰናል ከመጣ በኋላ እስካሁን ድረስ ሶስት ግብ ማስቆጠር ችሏል። እኔ ደግሞ በግሌ ግብ ከማስቆጠሩ በላይ የምመለከተው በየጨዋታዎቹ ተጫዋቹ የሚፈጥረው ስፔስ ለቡድን አጋሮቹ ለነ ቡካዮሳካ እንደዚህ፣ ቡካዮሳካ ለሶስት ለአራት ሲያዝ የነበረው ተጫዋች አሁን ለአንድ ለአንድ ግጥሚያን ነው እንግዲህ ከተከላካዮች ጋር እያደረገ የሚገኘው። ቡካዮሳካ ደግሞ አንድ በአንድ ተጫዋች የሚያዝ ከሆነ ያን ያህል የሚከብድ አይነት ተጫዋች አይደለም። በግራም ማግኘት ትችላላችሁ ያንን ነገር በባለፈው የውድድር ዘመን ስንመለከተው ነበር በጭራሽ ምክንያቱም ደግሞ ካይ ሃቨርትስን ብዙም አይዞትም ነበር ሚካኤል ሜሪኖ ብዙም አይዙትም ነበር ስለማይችሉ አይደለም ትክክለኛው ቦታቸው ስላልሆነ ያን ያህል የተለየ ነገርን አያሳዩም ነበር በሜዳ ላይ ነገር ግን ዮኮሬስ ኳስ ካገኘ ይቀጣሃል ይህ ግልጽ ነው ስለዚህም እሱን ለመያዝ እጅግ በጣም ብዙ ሆኖ በርካታ ሆኖ ይሄዳሉ ከዛም በኋላ ሳካና በግራ በኩል ያለው ትሮሳርድ ነው ማርቲኔሊ

ስፔስ ያገኛሉ። ከዛ በኋላ ስፔሱን ተጠቅመው ግብ ምን ያስቆጥራሉ። ለዛም ነው እስካሁን ድረስ ግብ ለምን ያስቆጠረው። ነገር ግን አርሰናል እያሸነፈ እየመጣው። ለዛ ነው በቀጣይ ጊዜያት ደግሞ ግብ ይቆጥ ያስቆጥራል በጣም እርግጠኛ ነው። ምክንያቱም ደግሞ ፊዚካሊ ስትሮንግ ነው፣ ሜንታሊ ስትሮንግ ነው፣ ፊኒሺንጉ እጅግ በጣም የሚያስገርም ነው። ከተጫዋቹ ጋር በሚለመድ ሰዓት ላይ ፕሪሚየር ሊጉን በሚለመድ ሰዓት ላይ ደግሞ እጅግ በጣም በርካታ ጎሎችን ያስቆጥራል ብዬ አስባለሁ። እኔ እንግዲህ እድለኞች ነው ብዬ አስባለሁ ቪክቶሪዮ ኮሬስ ወደ አርሰናል ስለመጣ። ቀጣዩ መረጃችን የምናደርገው ደግሞ ቶማስ ቱሄል ስለ ቡካዮ ሳካ የሰጠውን አስተያየት ይመለከታል። እንግዲህ በትላንትናው ዕለት ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን ተጫውቶ ግሩም የተባለ ግብን ማስቆጠር ችሏል። እንግሊዝም ማሸነፍ ይችላለች። ከጨዋታው በኋላ ቶማስ ቱሄል ስለ ቡካዮ ሳካ አስተያየቱን ሰጥቷል። ምንድን ነው እያለው? ሳካ በቀላሉ ተጨማሪ ጎሎችን ማስቆጠር እንዳለበት ነግሮኛል። እናም ደግሞ በርካታ ጎሎችን እንዲያስቆጥር እኛም እየረዳ ነው እንገኛለን። ቡካዮ ሳካ ለእንግሊዝ ስንት ግቦችን አስቆጥሯል? አራት፣ ሶስት፣ አንድ ሊሆን ይችላል። ነገር ግን የበለጠ መሆን አለበት። ከነዚህ ከአራት ከሶስት በላይ ጎሎችን ማስቆጠር አለበት። አሁን ላይ እያስቆጠረ ያለው ግብ በቂ አይደለም። አሁንም መቀጠል አለበት። ቢያንስ ሰላሳ ግቦችን እስካሁን ድረስ ጎል ማስቆጠር ነበረበት። እናም ይሄ በቂ አይደለም። ስለዚህም አሁን እጅግ በጣም መሻሻል አለበት። በርካታ ግቦችን ለብሔራዊ ቡድኑ ማስቆጠር አለበት። በዓለም ላይ በጣም አስቸጋሪ በሆነው ሊግ ውስጥ ለአርሰናል እንዲህ ባለ እጅግ በጣም ፈታኝ ጊዜ መጫወቱ እጅግ በጣም ያስደምመኛል። ያውም በአርሰናል ያውም ደግሞ በዓለም አንደኛው ሊግ ላይ እንደዚህ አይነት ድንቅ ብቃቱ ማሳየቱ እጅግ በጣም አስገርሞኛል። ታዲያ በዓለም አቀፍ ደረጃ ለምን አይሆንም? ያንን በአርሰናል ቤት እያሳየ የሚገኘውን ብቃት በኢንተርናሽናል ወይም በሀገሮች ጨዋታ ላይ ለምን አያሳይም? የማያሳይበት ምንም ምክንያት የለም። በእኔ አመለካከት እጅግ በጣም ተሰጦ ያለው ብርቱ የሆነ በዓለም አቀፍ ደረጃ ከፍተኛ ተጫዋች ለመሆን የሚያስፈልገውን ሁሉ ያሟላ ተጫዋች ነው። ያንን ደግሞ በቅርቡ ያሳያቸዋል የሚልንም አስተያየት መስጠት ችሏል። ዛሬ እንደነበረው ተጽዕኖ እጅግ በጣም ልናበረታታው ይገባል። እጅግ በጣም ተጽዕኖ ፈጥሮ ነበረ። ለእኛ ልዩ ተጫዋቻችን ነው ቡካዮ ሳካ የሚለንም አስተያየት መስጠት ችሏል። የእንግሊዝ ብሔራዊ ቡድን አሰልጣኝ ማለት ነው። እንዲሁም ደግሞ ስቴቨን ጀራርድ ስለ ዴክላን ራይስ አስተያየቱን መስጠት ይችሏል። ምንድነው ያለው? ስቴቨን ጀራርድ፣ ዴክላን ራይስ አርሰናልን ከተቀላቀለ በኋላ በተለይም ራሱን በጣም አሻሽሏል። ላቅ ወዳለ ደረጃ እያደገ እንዳለ አስባለው በፕሪሚየር ሊጉ ዴክላን ራይስ በጣም ጥሩ አማካኝ ይመስለኛል እንደ እሱ ያለ አማካኝ በአሁኑ ሰዓት ላይ በፕሪሚየር ሊጉ የለም ስለ እሱ ብዙ ነገሮችን አደንቃለሁ ልጁን እጅግ በጣም እወደዋለሁ እጅግ በጣምም ያስገርመኛልም አደንቀዋለሁም አስተሳሰቡ እንዲሁም ደግሞ የጨዋታ ላይ ብቃቱ እጅግ በጣም ያስገርመኛል በአርሰናል ወደ ቀጣዩ ደረጃ ወደ አርሰናል በመሄዱ ወደ ቀጣይ ደረጃ ወይም ደግሞ ራሱን አንድ ስቴፕ አሻሽሏል እጅግ በጣም ተደነቅ ያለው በአርሰናል ቤት እያሳየ የሚገኘው ብቃት ለጨዋታ የተለያዩ ነገሮችን እየጨመረ እየመጣ ይገኛል። በጨዋታ ጨዋታ ራሱን አፕዴት አፕዴት እያደረገ ነው እየመጣ ያለው። በጣም ከባድ እና ጠንካራ የሆነ ፈተና ከፊት ለፊቱ አለ። እሱን ግን ይወጣል ብዬ አስባለሁ። ምክንያቱም ደግሞ በአርሰናል ቤት እጅግ በጣም ጠንካራ መሆን አለብን፣ ካለበለዚያ ግን ያ ይህ ቀጣሃል የሚለንም አስተያየት መስጠት ችሏል። ነገር ግን ዴክላን ሮይስ እጅግ በጣም ጠንካራ የሆነ ተጫዋች ስለሆነ ከፊት ለፊቱ ያለበትን ፈተና በሚገባ ያልፋል ብዬ አስባለሁ የሚልንም አስተያየት መስጠት ችሏል። ስቲቨን ጄራርድ እንዲሁም ደግሞ ፍራንክ ላምፓርድ፣ የቀድሞ የቼልሲ ተጫዋች ፍራንክ ላምፓርድ ስለ ዴክላን ሮይስ ተጠይቆ ነበር። ፍራንክ ላምፓርድ የአርሰናሉ ዴክላን ራይስ በአሁኑ ሰዓት ላይ ለእንግሊዝ ብሔራዊ ቡድን እጅግ በጣም ወሳኝ ተጫዋች ነው ብዬ አስባለሁ ሲል አስተያየቱን ሰጥቷል። ዴክላን ራይስ ራሱን እጅግ በጣም ላቅ ባለ ደረጃ ላይ አስቀምጧል። እናም ልክ ነው ብዬ አስባለሁ። በጣም ላቅ ያለ ተሰጥኦ ያለው እና እያደረገ የሚገኘው ብቃት እጅግ በጣም የሚያስገርም እንደሆነ ልናገር እፈልጋለሁ። እጅግ በጣም ኳሊቲውን የጠበቀ ሁሉንም ነገሮችን ያሟላ ተጫዋች ነው። በአስር ቁጥር ቦታ ላይ መጫወት ይችላል። በስምንት ቁጥር ቦታ ላይ እንዲሁም ደግሞ በስድስት ቁጥር ቦታ ላይ መጫወት ይችላል። እንዲሁም ደግሞ ከተለያዩ የቡድኑ ተጫዋቾች ጋር እጅግ በጣም ተዋህዶ መጮት የሚችል እጅግ በጣም የሚያስገርም አሁን ላይ ዘመናዊ የአማካኝ ስፍራ ተጫዋች ከምላቸው ውስጥ አንደኛው ዴክላን ራይስ ነው። እንዲሁም ደግሞ በቼልሲ እያለው ተጫዋቹን ላስፈረመው እፈልግ ነበር። ተጫዋቹ ያለው ብቃት ብቻ ሳይሆን ላስፈረመው የፈለግኩት ምክንያቱም ደግሞ ተጫዋቹ ያለው ወኔ እጅግ በጣም ያስገርመኝ ነበር። ወደ ቼልሲ ከመጣ በኋላ በተለይም ካፒቴን ላረጋው ወሰኝ ነበር። የቼልሲም ሌጀንድ ይሆናል ብዬ አስቤ ነበር፣ ነገር ግን አልተሳካም። አርሰናሎች ቀምተውኛል። አሁን ላይም እኔ የቼልሲ አሰልጣኝ አይደለሁም። ነገር ግን እጅግ በጣም የማደቀው እጅግ በጣም የሚወደው ተጫዋች ነው ዴክላን ራይስ፣ የሚለንም አስተያየት መስጠት ችሏል ፍራንክ ላምፓርድ። ቀጣዩ መረጃችን ደግሞ ዩሪያን ቲምበርን ይመለከታል። አርሰናል የዩሪያን ቲምበርን ኮንትራት ረዘም ያለ ጊዜ ለማቆየት እጅጉኑ ድርድር እያደረገ እንዳለና እጅጉኑ ከፍተኛ ስራን እየሰራ እንዳለ በዛሬው ዕለት ቶክ ስፖርት እንዲሁም ደግሞ ፊሃ ሄስ እያስነበቡን ይገኛሉ። ተከላካዩን እጅግ በጣም ላቅ ባለ ደሞዝ እንዲሁም ደግሞ ኮንትራት ጊዜውን ረዘም ማድረግ እንደሚፈልጉ ነው የተገለጸ የሚገኘው አርሰናል የክለቡን ካፒቴንም ማርቲን ኦዴጋርድንም በአዲስ ስምምነት ለማሰር እጅጉኑ ስራን እየሰራ እንዳለና አዲስ ኮንትራት ድርድር የሚጀምር አምስተኛው ተጫዋች ይሆናል ተብሎ ይጠበቃል። በዚህ የውድድር ዘመን እንግዲህ አምስት ያህል ተጫዋቾችን ኮንትራታቸውን ለማደስ ይፈልጋል ወይም ደግሞ እጅጉኑ ድርድር እያደረገ እንዳለና እንደቀረበ መረጃዎች ይወጡ ይገኛሉ። የመጀመሪያው ተጫዋች ዊሊያም ሳሊባ ነው። ዊሊያም ሳሊባ እንግዲህ ኦልሬዲ ፈርሟል። ኮንትራቱን በይፋ ፈርሟል። እስከ 2030 የሚያቆየውን ኮንትራት ተፈራርሟል ከአርሰናል ጋር። ቀጣይ ይሆናል ተብሎ የሚጠበቀው ቡካዮ ሳካ ነው። እሱም እስከ 2030 ይፈርማል ተብሎ ይጠበቃል። ዩሪያን ቲምበር በተመሳሳይ እስከ 2030። ዴቪድ ራያ የደሞዝ ጭማሪ ተደርጎለታል ነው እየተባለ የሚገኘው ነገር ግን እስካሁን ድረስ ይፋ አልሆነም። ማርቲን ኦዴጋርድ በተመሳሳይ አሁን ላይ ድርድር እየተደረገ ነው የሚገኘው የተጫዋቹን ደሞዝ ከፍ ለማድረግ እና እንዲሁም ደግሞ የኮንትራት ጊዜውን ከፍ ለማድረግ መጠኑ ማለት ነው ይህ ማለት እስከ በሀያ ሰባት ኮንትራቱ የሚጠናቅ ከሆነ እስከ ሀያ ሰላሳ ወይ ደግሞ ከዛም በላይ ለማድረግ ይፈልጋሉ። ስለ ማርቲን ኦዴጋርድ ካነሳን አይቀር ባየር ሙኒክና ፓሪሴን ጀርመን ከኖርዌያዊው የአጥቂ አማካኝ ጋር ተያይዘው ስማቸው እየተነሳ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። ያንን ተከትሎ ነው እንግዲህ አርሰናል ከበዲሁ የተጫዋቹን ኮንትራት ለማራዘም እየወሰነው የሚል መረጃን እየወጣ ይገኛል። እንዲሁም ደግሞ የተለያዩ ተጫዋቾችም ከዚህ በኋላ ይፈርማሉ ተብሎ ይጠበቃል። ከማርቲን ኦዴጋርድ በተጨማሪም ሌሎች አንድ ሁለት ተጫዋቾች ሊኖሩ እንደሚችሉ መረጃዎች ይወጡ ይገኛሉ። ነገር ግን እነዚህ ናቸው ተብሎ እስካሁን ድረስ ስማቸው አልተጠቀሰም። ነገር ግን ዊሊያም ሳሊባ ፈርሟል። ቡካዮ ሳካ ቀጣይ ይሆናል። ዩሪየን ቲምበር በተመሳሳይ፣ ዴቪድ ራያ ደመወዙ ይሻሻልለታል። ማርቲን ኦዴጋርድ ደግሞ ቀጣዩ አምስተኛው በዚህ ወርድር ዘመን ኮንትራቱን ይሻሻላል ተብሎ የሚጠበቀው ተጫዋች ነው ተብሎ በስፋት እየተነገረ ይገኛል። ስለ ማርቲን ኦዴጋርድ ካነሳን አይቀር እንግዲህ ማርቲን ኦዴጋርድ ላይ የጉዳት ስጋት እንዳለ የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ላርስ በዛሬው ዕለት አስነብቧል ወይም ደግሞ አስታውቋል፣ ተናግሯል ማለት ነው። የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ላርስ ምንድን ነው እያለው ለሁለት ወራት ከሜዳ ውጭ ሊሆን እንደሚችል ነው ያስጠነቀቀው። እጅግ በጣም የሚያሳዝን መረጃ ነው። ምንም እንኳን ያልተረጋገጠ ወይም ደግሞ በዶክተሮች ያልተረጋገጠ ጉዳይ ባርሰናል ዶክተሮች ጉዳይ ቢሆንም ነገር ግን የቀድሞ የኖርዌይ ዶክተር እንደመሆኑ የኖርዌይ ብሔራዊ ቡድን ኖርዌይ ማለት የማርቲን ኦዴጋርድ ሀገር ስለሆነ ቅርብ ነው ለተጫዋቹም ብለን እናስባለን እንዲሁም ደግሞ እውቀት አለው ብለን እናስባለን። ስለዚህም እሱ ያለሆነ መረጃ መቶ ፐርሰንት ባንወስደውም ነገር ግን ትንሽ ጥንታሬ ጥንጣሬ እንዲፈጥርብን አድርጓል። ኤምአርአይ በትክክል ምን እንዳሳየ አላውቅም፣ ግን በጉዳቱ ቪዲዮ ላይ በመመስረት የጎን ጅማት ወይም ላተራል ሊጋመንት ጉዳት ሊሆን ይችላል የሚልን ጉዳይ ነው እያነሳ የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ማለት ነው። እንዲሁም ያለ ጉዳት ከሆነ ደግሞ ኦዴጋርድ ከስድስት እስከ ስምንት ሳምንታት ከሜዳ ውጪ የመሆን አደጋ አለው። ነገር ግን በጉዳቱ መጠን ይወሰናል ምን ያህል ከሜዳ እንደሚርቅ። ነገር ግን ሞስት ፕሮባብሊ አብዛኛው ጊዜ እንደዚህ አይነት ጉዳቶች ከስድስት ከስምንት ሳምንታት ከሜዳ የሚያርቁ ናቸው ሲል ነው የገለጸው። የበለጠ ሰፊ የሆነ ጉዳት ምናልባትም ክሩሼት የጅማት ወይም ደግሞ የክሩሼት ጅማት ወይም ደግሞ ክሩሼት ሊጋመንት ሊሆን ይችላልም ሲል ስቴቱን መስጠት እችሏል ወይም ደግሞ ትንቢያውን ነገር ተናግሯል። በዚህ ሁኔታ ከሜዳ ውጭ የሚቆይበት ጊዜ ረዘም ሊል ይችላል፣ ሊረዝም ይችላል እንደዚህ አይነት ጉዳት ከሆነ ሲልን ነው አስተያየቱን ወይም ደግሞ ትንበያውን ወይም ግምቱን መስጠት የቻለው። እጅግ በጣም ያሳዝናል፣ እሱ እንዳለው ከሆነ ማለት ነው። ነገር ግን የበገልኝ ኤምሲኤ ልሚሆን ይመስለኛል። ሞስት ፕሮባብሊ ከሶስት እስከ አራት ሳምንት ቢርቅ ነው እንጂ ቢያንስ እስከ ስድስት እሱ እንዳለው እስከ ስምንት ሳምንት ከሜዳ የሚርቅ አይመስለኝም። ቢያንስ እኳን ሁለት ሶስት ሳምንት ከሜዳ ቢርቅ ነው እንደ አንዳንድ የመረጃ ምንጮች። ነገር ግን እሱ እንዳለው ከሆነ የቀድሞ የኖሮ የብሔረ ቡድን ከሆነ ከስድስት ከስምንት ሳምንት ከሜዳ ይርቃል። እጅግ በጣም የሚያሳዝን ነው። እንግዲህ መልካም ምኞታችንን እንገልጽለታለን ለማርቲን ኦዴጋርድ። ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አርገን እናመሰግናለን። ባይ ባይ